ራስምታት፣ የአፍንጫ መዘጋት፣ የፊት ላይ ህመም፣ እነዚህ የጉንፋን ምልክቶች ብቻ አይደሉም። ሳጠራጠሩ ለዓመታት ሲሰቃዩበት የቆዩት ሳይነስ ሊሆን ይችላል። አፍንጫውን እና ግንባሮን የሚሰብር ህመም ካለቦ ይህ ቪዲዮ ልክ ለእርስዎ ነው። ዛሬ የሳይነስ ህመምን የሚቀንስ አምስት ቀላል የቤት ውስጥ ዘዴዎችን እነግራችኋሉ። ከኬሚካል ነፃ ምንም ውድ ነገር የማይጠይቁ ግን በጥቂት ደቂቃዎች ውስጥ እፎይታ የሚያገኝባቸው መንገዶች ዶክተር ጋር ከመሮጥ በፊት ይሞክሯቸው። እስከ መጨረሻው ይመልከቱ። ቁጥር ሦስት ደግሞ ብዙ ሰው የማያውቀው ምስጢር ነው። ሰላም ጤና ይስጥልኝ። እንኳን ወደ ጤና ቻናላችን በሰላም መጣችሁ። የሳይነስ በሽታ ሳይንሳይተስ በብዙዎቻችን ዘንድ የተለመደ እና ሕመም የሚያስከትል የጤና ችግር ነው። በዓለማችን በሚሊዮን የሚቆጠሩ ሰዎችን ያሰቃያል። ነገር ግን ስለ አይነቶቹ፣ ምልክቶቹ እና ከሁሉም በላይ በቤት ውስጥ በቀላሉ ስለሚደረጉ መፍትሄዎች በቂ እውቀት የለንም። በዚህ ቪዲዮ ውስጥ ሳይነስን ከሥሩ እንረዳለን፣ ዓይነቶቹን እናያለን፣ እንዲሁም ከህመሙ ራሳችሁን የሚጠብቁበትን እና እፎይታ የምታገኙበትን መንገድ በዝርዝር እንመለከታለን። ኬ አንድ የሳይነስ በሽታ ሳይንሳይቴስ ምንድን ነው? ሳይነስ ማለት በፊት አጥንቶች ውስጥ የሚገኙ በአየር የተሞሉ ክፍተቶች ሳይንሴስ ማለት ነው። የሳይነስ በሽታ ወይም ሳይንሳይቲስ የሚፈጠረው እነዚህ የአየር ክፍተቶች ሲያብጡ፣ ሲያቆሱ ይህ እብጠት ደግሞ ንፍጥ እንዳይፈስና እንዲዘጋ ያደርጋል። መዘጋቱ ለባክቴሪያ ወይም ለፈንገስ መራቢያ ምቹ ሁኔታ ስለሚፈጥር ኢንፌክሽን ይከሰታል። ወይም አለርጂ አባብሰዋል። ዋና ዋና የሳይነስ ምልክቶች። የሳይነስ ምልክቶች እንደ የበሽታው አይነት ይለያሉ፣ ግን ዋናዎቹ የሚከተሉት ናቸው። የፊት ህመም እና ግፊት ፕሬስር በተለይም በግንባር በአይን ዙሪያ በጉንጭ ወይም በላይኛው ጥርስ ላይ የሚሰማ ከባድ ስሜት። የአፍንጫ መዘጋት ኒያስያው ካንጀስቸን፣ አፍንጫው ሙሉ በሙሉ መዘጋት ወይም ለመተንፈስ መቸገር። ንፍጥ ፊናኒስ ከአፍንጫ የሚወጣው ወፍራም፣ ቢጫ ወይም አረንጓዴ ቀለም ያለው ፈሳሽ። ከአፍንጫ በኋላ የሚንጠባጠብ ፈሳሽ ፖስት ኒያስያው ድራይብ፣ ንፍጥ ከጉሮሮ ጀርባ ወደታች ታች የሚንጠባጠብ ስሜት። ይህም ሳል ወይም የጉሮሮ ሕመም ሊያስከትል ይችላል። የራስምታት በተለይም ጠዋት ሲነሱ ወይም ሲታጠፉ የሚባባስ ራስምታት፣ የሽታ ስሜት መቀነስ ፊዴትል ሳንስ አፍ ስሜያዮ፣ ትኩሳት እና ድካም ፌቤርንድ ፊቴ። ሁለት የሳይነስ በሽታ ዓይነቶች ቴፒስ አፍ ሳንሰዴስ። የሳይነስ በሽታ እንደ ቆይታው በዋናነት በሶስት ይከፈላል። አንድ አጣዳፊ ሳይነስ የኪያድ ሳይንሰይዴስ። ቆይታ ምልክቶች ለአራት ሳምንታት ወይም ከዚያ በታች ይቆያሉ። መንስኤ፣ በአብዛኛው በጉንፋን ቫይረስ ይከሰታል። ነገር ግን በባክቴሪያም ሊከሰት ይችላል። ባህሪ፣ ብዙውን ጊዜ በቤት ውስጥ በሚደረጉ እንክብካቤዎች እና ህክምናዎች በራሱ ይድናል። ሁለት ንዑስ አጣዳፊ ሳይነስ ሲቢያኬድ ሳይንሳይደስ፣ ቆይታ ምልክቶቹ ከአራት እስከ አስራ ሁለት ሳምንታት ይቆያሉ። ሶስት ስር የሰደደ ሳይነስ ክሮኒክ ሳይንሳይደስ፣ ቆይታ ምልክቶች ከአስራ ሁለት ሳምንታት በላይ የሚቆዩ ከሆነ ስር የሰደደ ሳይነስ ይባላል። መንስኤ በአለርጂ በአፍንጫ ውስጥ በሚገኙ ፖሊፕስ ኒያስያው ፓዋይፕስ ወይም በአናቶሚ ክክሎች ምክንያት ሊከሰት ይችላል። ሕክምና የሕክምና ባለሙያ ክትትል እና የረጅም ጊዜ ሕክምና ሊያስፈልገው ይችላል። ሦስት የቤት ውስጥ ሕክምና እና ፎይታ መንገዶች ሆም ቬሜዲስ ፎር ፌዌፍ አብዛኛው የሳይነስ ኢንፌክሽኖች ከሰባት እስከ አስር ቀናት ባለው ጊዜ ውስጥ በቤት ውስጥ በሚደረጉ ቀላል እንክብካቤዎች ይድናሉ። የሚከተሉት ውጤታማ የቤት ውስጥ መፍትሄዎች ናቸው። አንድ የእንፋሎት ትንፋሽ ስቲየም ዌን ሃዋክሽን እንዴት እንደሚሰራ፣ ሙቅ ውሃ በገንዳ ወይም በትልቅ ሳህን ውስጥ አድርጉ። ፎጣ በራሶ ላይ ደርቦ ፊታችሁ ከውሃው ገጽ ላይ ጥቂት ይንቻኩ። ከ10 15 ደቂቃ በእንፋሎት ወደ አፍንጫው በጥልቀት ይተንፍሱ። ጥቅም የእንፋሎት ሙቀት የአፍንጫ መተላለፊያ መንገዶችን ይከፍታል፣ እንፋጭን ያቀጥናል፣ እንዲሁም መጨናነቅን ይቀንሳል። ሁለት ጨውና ውሃ የአፍንጫ ማጠቢያ ሲያዋይ ሚያሳው ፋይንስ ሚያደፖብ እንዴት እንደሚሰራ አንድ ኩባያ ለቢያ ላይ የተቀቀለ ወይም የተጣራ ውሃ ዴስቲዋይድ ዋቴር ውሰዱ። አንድ የሻይ ማንኪያ ጨውና ግማሽ የሻይ ማንኪያ ቤኪንግ ሶዳ ቤኪንግ ሶዳ ጨምሩና አዋዱ። ይህንም መፍትሄ የኔቲ ማሰሮ ኒያድፖት ወይም መጭመቂያ ጠርሙስ በመጠቀም በአንድ አፍንጫ ቀዳዳ አስገብታችሁ በሌላኛው እንዲወጣ አድርጉ። ጥቅም ፋጭን፣ ቆሻሻንና እብጠት የሚያስከትሉ ነገሮችን ከአፍንጫ ውስጥ ያስወግዳል። ሶስት ፈሳሽ መውሰድና ረፍት ሂድሬሽን አንድ ሬስት ፈሳሽ ብዙ ውሃ እና ጭማቂ መጠጣት ወፍራም የሆነውን ንፋጭ ለማቅጠን እና በቀላሉ እንዲፈስ ያግዛል። አልኮል እና ካፌን መጠጦች የሰውነት ድርቀትን ስለሚፈጥሩ መተው አለባቸው። እረፍት ሰውነትዎ ኢንፌክሽኑን እንዲዋጋ እና በፍጥነት እንዲያገግም ብዙ እንቅልፍና እረፍት ወሳኝ ነው። አራት ሞቅ ያለ መጭመቂያ ዋርም ኮምፕሬስ። እንዴት እንደሚሠራ ለብ ያለ ጨርቅ ወይም ፎጣ በሙቅ ውሃ ውስጥ ነክሮ በግንባሮ በአይኖ አካባቢ ወይም በጉንጮ ላይ ያድርጉ ለ 10 15 ደቂቃዎች ይቆዩ ጥቅም ይህ የሳይነስ አካባቢ ያለውን ግፊትና ህመም ለማስታገስ ይረዳል አምስት የአልጋ ላይ ከፍታ ኤወጋሽን እንዴት እንደሚሰራ በሚተኙበት ጊዜ ጭንቅላቶን ከፍ ለማድረግ ተጨማሪ ትራስ ይጠቀሙ ጥቅም ጭንቅላትን ከፍ ማድረግ የአፍንጫ መጨናነቅን እና በሳይነስ ውስጥ ያለውን ግፊት ይቀንሳል አራት ራስን የመጠበቂያ መንገዶች እና ጥንቃቄዎች የሳይነስ በሽታ እንዳይከሰት ወይም ተደጋጋሚ እንዳይሆን የሚከተሉትን ጥንቃቄዎች ያድርጉ። የእለት ተዕለት ጥንቃቄዎች፣ አለርጂን የሚቀሰቅሱ ነገሮችን ያስወግዱ። ሳይነስ በአለርጂ ምክንያት የሚከሰት ከሆነ ለምሳሌ አቧራ፣ የአበባ ብናኝ፣ የእንስሳት ጸጉር፣ ቀስቃሾቹን ለማስወገድ ይሞክሩ። የአፍንጫ ስቴሮይድ ስፕሬይ፣ በአለርጂ ምክንያት የሚመጣ ንብጠት ለመቀነስ ይረዳል። የአካባቢ እርጥበት ሄማይነዲ አየሩ እንዳይደርቅ በቤት ውስጥ እርጥበት ማድረቂያ ሄማይነፌር ይጠቀሙ። ሲጋራ ማጨስን ያቁሙ። ሲጋራ ማጨስ ወይም ለጢስ መጋለጥ የሳይነስ ሽፋን አካላትን ያበሳጫልና የኢንፌክሽን እድልን ይጨምራል። ንጽህና ይጠብቁ። በተለይም በጉንፋን ወቅት እጅዎን በተደጋጋሚ መታጠብ ከቫይረሶች እና ከባክቴሪያዎች ለመጠበቅ ይረዳል። ወደ ሐኪም መሄድ ያለበው መቼ ነው? ምንም እንኳን አብዛኛው ሳይነስ በራሱ ቢጠፋ ምልክቶቹ ከአስር ቀናት በላይ ከቆዩ ወይም ከተባባሱ የጤና ባለሙያ ማማከር አስፈላጊ ነው። ወደ ሐኪም መሄድ ያለብዎ ሌሎች ምክንያቶች ከፍተኛ ትኩሳት፣ በቺኖ ዙሪያ ወይም በፊቱ ላይ ከባድ ብጠት ወይም መቅላት ከታይ፣ ህመሙ በህመም ማስታገሻዎች የማይሻሻል ከሆነ፣ የሰውነት መከላከያ ደካማ ከሆነ ለምሳሌ በኬሞቴራፒ ምክንያት ሳይነስ የሚያስቸግር በሽታ ቢሆንም በቤት ውስጥ በሚደረጉት እነዚህ ቀላል ጥንቃቄዎች እና መፍትሄዎች እፎይታ ማግኘት ይቻላል። ጤንነቶን ችላሳይሉ ዛሬውኑ እነዚህን ተግባራዊ አድርጉ። የሳይነስ ህመም ተሰምቶት ያውቃል? ከነዚህ መፍትሄዎች መካከል የትኛው ነው ለእርስዎ የሰራው? አስተያየታችሁን ከስር ኮሜንት ላይ አካፍሉን። ለሌሎች ጠቃሚ ነው ብላችሁ ካሰባችሁ ዋይክ እና ሲያር የማድረጋችሁን አትዘንጉ። እንዲሁም ለተጨማሪ የጤና መረጃዎች ቻናላችንን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ይቆዩልኝ።